ሰላም ጤና ይስጥልኝ ክብራትና ክብራን ተመልካቾች፣ እንደምናላችሁ። ይህ ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው የዕለቱ የአማርኛ ዜና ወጃችን ነው። ከዜናዎቹ ጋር ሲሳይዘር የሆነ አብራችሁን ቆዩ። በኢፌዴሪ ከተማና መሠረተ ልማት ሚኒስትር ደኤታ ወይዘሮ ሄለን ደበበይ የተመራሉ ካምቡዱን ሀረር ከተማ ደርሶም የተለያዩ የልማት ፕሮጀክቶችን ተዘዋውሮ ጎበኘው። ልኡካን ቡድኑን የክልሉ ከተማ ልማትና መሰረ ኮንስትራክሽን ቢሮ ምክትል ኃላፊ አቶ ረኢስ ዩሱፍን ጨምሮ ሌሎች የክልሉ ከፍተኛ አመራሮችም አቀባበል አድርገውላቸዋል። ልኡካን ቡድኑ በአሁኑ ወቅትም በሐረር ከተማ እየተከናወኑ የሚገኙ የኮሪደርና ሌሎች የልማት ስራዎችንም ጎብኝተዋል። በመስኮ ጉብኝቱም ሚኒስትር ዴቷዋን ጨምሮ ከአዲስ አበባ ከድሬዳዋ ከጅግጅጋና ሲቲ ከኦሮሚያ ክልል ከተማና ልማትና ኮንስትራክሽን ቢሮ የተወጣጡ አመራሮችም ተገኝተዋል ሲል ባልደረባችን ፍቃዱ በላይ ከሰፍራው መረጃውን አድርሰውናል። ይህ ድሬዳዋ ከተማ አስተዳደር ወጣቶች ክንፍ በሐራሪ ክልል የልማት ፕሮጀክቶችን ተዘዋውረው ጎበኙ። ወጣቶቹ ሐረር ከተማ በፍጥነት እያደገች መሆኑንም ተገንዘበናል ሲሉም ተናግረዋል። ለቱ አያና ዘገባ አያንቱ አህመድ የድሬዶ አስተዳደር ወጣቶች ክንፍ በሐረሪ ክልል የልማት ስራዎችን ጎብኝተዋል። በጉብኝቱ ላይ የተገኙት የሐረሪ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የወጣቶች ክንፍ ኃላፊ ወጣት ሙስተፋ ኤልያስ እንደገለጹት የእርስ በእርስ ግንኙነት ለማጠናከር ከድሬዶ አስተዳደር ወጣቶች ክንፍ ጋር የእግር ኳስ ውድድር ማካሄዳቸውን አንስተው በሐረር ከተማ እየተካሄዱ ያሉትን የኮሪደር ስራዎች ጉብኝት ማካሄዳቸውን ገልጸዋል። ድርግጎት ድሬዳ ራዱፌ አስት ዶል ዶርጎሚ ሁባ ሚዳ ጎነ ተጅራ ከድሬዳዋ ወጣቶች ክንፍ ጋር ኳስ በመጫወት አሸንፈናል። ከዚህ በተጨማሪ ወጣቶቹ በርዕሰ መስተዳደራችን እየተተገበሩ ያሉ ኢኒሽቲቭዎች ጎበኙ። በአሁኑ ሰዓት ክልላችን በልማት አሪያ በመሆን ነው እየተጓዘች ያለችው። የክልላችን የኮሪደር ልማት ስራዎች ወጣቶችን በኢኮኖሚ ተጠቃሚ እያደረገ መሆኑን በተጨባጭ እያየን ነው። ይህ ደግሞ እንግዶች እየጎበኙት ያሉ ጉዳይ ነው። የእርስ በርስ ግንኙነት ማጠናከር እንደሚቀጥል ጠቅሰው ሐረር ያላትን መልካም ተሞክሮዎች በተለያዩ አጋጣሚዎች ለማስተዋወቅ እንደሚሰሩም አስታውቀዋል። ሐረር ያላትን ለሌሎች በማስተዋወቅ የሌላትን ደግሞ የሄደች ማየት አለብን። ኢትዮጵያ የጀመረችውን ብልጽግና በቅርበት እንዲሳካ የወጣቶች ሚና ከፍተኛ በመሆኑ ጠንክረው ስራዎችን እንዲሰሩ ጥሪ አስተላልፋለሁ። ከድሬዳዋ ከተማ አስተዳደር የመጡት የወጣቶች ክንፍ አባላት በሐረር ከተማ እየተሰሩ ያሉ የልማት ስራዎች የጀጎል ሆስፒታል ና የክብር ዶክተር አብደላ ሸሪፍ ሙዚየምን እንደጎበኙም ገልጸዋል። የድሬዳዋ አስተዳደር የወጣቶች ክንፍ አባላት በበኩላቸው ሐረር ከተማ እየተለወጠች መሆኑን ገልጸው የክልሉ ርዕሰ መስተዳድር እየሰሩት ያለው ስራዎች እንዳስደሰታቸው ገልጸው ሊመሰገኑ ይገባል ብለዋል። በአድረጉት ጉብኝት በተለይም በቱሪዝም ና ኮሪደር ልማት መደሰታቸውን ገልጸው ያገኙትን ልምድ ወደ ስራ እንደሚቀይሩም ተናግረዋል። ምሶ መቹን ለፈቡየ ጅራ አሶቅ ለንሰረን ተይን እነዚህ የልማት ስራዎች መሬት ማስያዝ ተችሏል። ከእነዚህ ያገኘ ነው ብዙ ልምዶች አሉ። በተለይ የክልሉ መንግስት በሚደነቅ ሁኔታ ነው እያለማ የሚገኘው። ሀረር በብዙ መልኩ ነው እየተለወጠች ያለችው ለሌሎችም ተምሳሌ በመሆን ደረጃ ነው እየተለወጠች ያለችው። እየተሰራ ያለው ስራ የመሪዎች ቅንጅት ይታይበታል። ሀረር በብዙ መንገድ ተለውጣለች። አንደኛ መቀየሯ በጣም ደስ ያለኝ፣ ምክንያቱም ለሌሎች አካባቢዎች ለሌሎች ክልሎችም ተምሳሌ ትሆናለች። ተጨባጭ ፍሬ ያለው ስራዎች ነው የተሰሩት ና የአመራሩ ጥንካሬ የአመራሩ ብስለት እርስ በርስ መናበቡን ነው የሚያሳየው። ዱራኔ መጋላ ሀረር በፊት ሀረር ከተማ እንደ ሌሎች ከተማ ነች። በአሁኑ ሰዓት ደግሞ በሀገር አቀፍ ደረጃ የተሻለ እየሆነች መጥታለች። በአብደላ ሸሪፍ ሙዚየም ያየሁት ብዙ ተምሬያለሁ። ሁሉም ሀረሪን ቢጎበኝ ብያለሁ። ና ኮሊደራ ስቴ ዜና የኮሪደር ልማት ስራም ሆነ የሙስሊሞች መንግስታት ሆነ የክርስቲያኖችን መንግስታት ታሪክ አስመልክቶ ብዙ ተምሬ በታለሁ። እየሰሩት ያለው ስራ እጅግ በጣም የሚመሰገን ነው እና በጣም ልናመሰግናቸው እንወዳለን። እንደ ሀገር ሀረር ስትለማ እኛ ለማን ማለት ነው እና ከጎረቤት ሀገር እንደ መምጣቴ እንደ ድሬዳዋ ከሀረር ብዙ ነገር እንናፍቃለን፣ እንወዳለንና እጅግ በጣም ደስተኞች ናን። እኔ በጣም ደስተኛ ነው። በመጨረሻም በስተላለፉት መልእክት ወጣቶች በሀገር እድገት የላቀ ሚና ስላላቸው ሀገራችን የጀመረችውን ልማት ለማስቀጠል የበኩላቸውን መወጣት አለባቸው ብለዋል። ሀረር የምትታወቅበትን የአብሮነትና የአንድነት እሴት ማጠናከር እንደሚገባ የሀገር ሽማግሌና ታሪክ አዋቂዋ አይ ኑሪያ አብዱላሂ ገለጸው። መከፋፈልን ከማስቀረት አንጻር የሀገር ሽማግሌዎችና ሌሎች በቅንጅት ሊሰሩ እንደሚገባም ጠቁመዋል። ለባልደረባችን አረፋት ኡስማን ዘገባ ገዛኸኝ አራጌ ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የሐረሪ ክልል የሀገር ሽማግሌዎች አባልና ታሪክ አዋቂ አይኑሪ አብዱላሂ እንደገለጹት የኦሮሞና የሐረሪ ሕዝብ ለዘመናት በአብሮነት ሲኖሩ የቆዩና በአንድነት የኖሩ መሆናቸውን ገልጸዋል። ለዘመናት በደም የተሳሰረ ወዳጅነትና ፍቅር ሊሸረሽር የሚችል ችግር መፈጠር የለበትም ይላሉ። ኦሮሞ ኡመቱ ሐረሪ ኡመት የኦሮሞ ህዝብና ሐረሪዎች ፍቅራቸው አንድና አንድ ነው። ምንም አይለያቸውም ነበር። በመካከላችን መዋደድና እውነትነት ነበረ። ሁሉም ብሔረሰቦች አብሮ ከማደግ ጀምሮ የጠነከረ አንድነት ነው እንጂ ተቃርኖ አለመኖሩን ያስረዳሉ። አንድነታችን ትርፍ ነበር። መቻቻል የሚለው ቃል አሁን ነው የመጣው አላውቀውም። ለምን አንድ ላይ ነው ያልነውና፣ የፈለገው ሰይጣን እንዲሁም የሚለያዩ አካላት ቢኖሩም አንድነታችንን አንድም ቀን ረስተን አናቅም። የነበረውን አንድነት በማጠናከርና ለትውልድ ለማሸጋገር የሀገር ሽማግሌዎች ድርሻ የላቀ በመሆኑ የበኩላቸው ሚና መወጣት አለብን ብለዋል። አሁን በጥሩ ሁኔታ ነው ያለነው። ነው ትልቅ ኃላፊነትም ነው እኛ ላይ ያለው። የሀገር ሽማግሌዎች ነን። አባገዳ ማለት የሀገር ሽማግሌ ነው። እኛም የሀገር ሽማግሌዎች ነን። ኃላፊነታችንን መልካሙንም ነገር ለልጆቻችን ማውረስ ነው ያለብን። በማስተማር አንድነታችንን በማጠናከር ልንሰራ ይገባል። መከፋፈልን በማስቀረት የሀገር ሽማግሌዎች ጠንክረው ሊሰሩ እንደሚገባም ገልጸዋል። ቀጥለናል። ተመልካቾች አሁን ደግሞ ከአገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን እናልፈዋለን። ይህ የውጭ ቱሪስትንና የውጭ ቱሪዝምን በመሳብ ረገድ በዚህ ዓመት ከፍተኛ እድገት መመዝገቡን የኢፌዴ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁም። በሌላ የሀገር አቀፍ ዜናችን ደግሞ የፌዴራል ፖሊስ ባለፈው ሰባት ዓመታት በተደረገ ሪፎርም በሰው ኃይልና በቴክኖሎጂ የተደራጀ ፖሊሳዊ ተልእኮን መወጣት የሚችል ጠንኳራ ተቋም መሆን የቻለ መሆኑን የኢፌዴሪ ፖሊስ ኮሚሽን ጀኔራል ደመላሽ ደመላሽ ገብረ ሚካኤል ተናግረዋል። እነዚህና መሰል ሀገር አቀፍ ዘገባዎቻችን ደግሞ ባህር ጠንከር ኢትዮጵያ የቱሪዝም ዘርፉን እንደ አንድ የኢኮኖሚ ምሰሶ በመያዝ የሀገር ውስጥ ጎብኚ ቁጥርን ከማሳደግ በተጨማሪ በዚህ ዓመት የውጭ ቱሪዝምን በመሳብና ከፍተኛ ጭማሪ በማሳየት ከአፍሪካ ቀዳሚ ሀገር መሆኗን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ዘርፉ ላይ በተሰራው ስራም አዲስ አበባ በየሁለት ሳምንቱ ዓለም አቀፍ ኮንፈረንስ እስከ ማዘጋጀት መድረሷ ጠቅላይ ሚኒስትሩ አንስተዋል። ኢትዮጵያ አስደናቂ ባህልና ታሪክ እንዳላት የጠቀሱት ጠቅላይ ሚኒስትር አብይ ባህልና ታሪኳን ዘመኑን በዋጀና ሊታይ በሚችልበት መንገድ ማጉላት አስፈላጊ እንደሆነ አስታውሰዋል። በዚህም አዲስ አበባ የቱሪስት መዳረሻዎችን ከመገንባት ባለፈ ቀደም ሲል የነበሩ የአባቶቻችን የእጅ ስራ የሆኑ ነገር ግን አርጅተው ሊወድቁ የደረሱ ቅርሶችን ሴቶችን ጠብቆ በማደስ ለዘርፉ ማስወገድ አስተዋጽኦ ማድረግ መቻሉን ጠቅሷል። ከነዚህ መካከል በበርካቶቻችን በስም እንኳን አናውቀው የነበረው ሀላላኬላ ላሊበላ፣ የአጼ ፋሲል ቤተ መንግስትና የንጉሥ አባ ጅፋር ቤተ መንግስት በአዲስ አበባ የሚገኙ የአፄ ሚኒልክና የአፄ ኃይለ ሥላሴ አብያተ መንግስታት ተጠቃሽ መሆናቸውን አንስተዋል። እነዚህ ነባር ቅርሶቻችን ዘመኑን በዋጀ መልኩ እንዲታደሱ ለማድረግ አምራች ኢንዱስትሪው አይተኬ አምራች ኢንዱስትሪው አይተኬ ሚና እንደተጫወተም ጠቅሷል። ነባሩን ማደስ ብቻ በቂ ስላልሆነ አዳዲስ መዳረሻዎችን መገንባትም አስፈላጊ መሆኑን ያወሱት ጠቅላይ ሚኒስትሩ በዚህ ረገድም የአዲስ አበባ ኮሪዶር ለማጨምሮ ሌሎች መዳረሻዎችን ለመገንባት የአምራች ኢንዱስትሪው አቅርቦት አስፈላጊ እንደሆነ ገልጸዋል። የፌደራል ፖሊስ ባለፉት ሰባት ዓመታት ባደረገው ሪፎርም በሰው ኃይልና በቴክኖሎጂ የተደራጀ ፖሊሳዊ ተልዕኮውን መወጣት የሚችል ጠንካራ ተቋም መሆን ችሏል ሲሉ የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ተናገሩ። 116ኛው የኢትዮጵያ ፖሊስ ምስረታ ቀን የማጠቃለያ መርሃ ግብር ጠቅላይ ሚኒስትር አብይ አህመድ በተገኙበት በመስቀል አደባባይ ተካሂደዋል። ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል በመርሃ ግብሩ ላይ ባስተላለፉት መልእክትም የኢትዮጵያ የፌዴራል ፖሊስ እንደ ሀገር የሚያስመሰግኑ ስራዎችን ሰርቷል ብሏል። የፌዴራል ፖሊስ ለታላቁ ህዳሴ ግድብ የ24 ሰዓታት ጥበቃ እያደረገ መሆኑን እያወሱት፣ ኮሚሽነሩ ተቋሙ ሀገራዊ ኃላፊነቱን መወጣት የሚችል ተቋም መሆን ችሏል ሲሉም ገልጿል። ተቋማዊ የወንጀል ምርመራ የማጣራት አቅም ማሳደግ በመቻሉም ለጎረቤት ሀገራት ጭምር አገልግሎት እየሰጠ መሆኑን አንስተዋል። ምርጥ የፖሊስ መተግበሪያ በማዘጋጀትም ዓለም አቀፍ ደረጃ ተሸላሚ መሆን መቻሉንም ጠቁሷል። የፌዴራል ፖሊስ ለሀገሪቱ ሁለንተናዊ እድገት የማይተካ ሚና እየተጫወተ መሆኑን ጠቁመው ማንኛውም ሀገራዊ ተልዕኮ በብቃት መወጣት የሚችል ጠንካራ ተቋም መሆን መቻሉንም ገልጿል። ለመላው ኢትዮጵያ ህዝብም ለፖሊስ እያደረገ ላለው ድጋፍም ኮሚሽነሩ ምስጋና አቅርበዋል። የአምስት ሚሊዮን የኢትዮጵያ ኮርድስ ስልጠና የዲጂታል ክህሎትን በማሳደግ በዘርፉ ተጨማሪ የሀገር ውስጥና የውጭ ኢንቨስትመንት እንዲስፋፋ የሚያደርግ መሆኑን የኢኖቬሽንና ቴክኖሎጂ ሚኒስቴር ገለጸ። የአምስት ሚሊዮን የኢትዮጵያውያን ኮርድስ ስልጠና ሐምሌ 2016 ዓ ም በጠቅላይ ሚኒስትር አብይ አህመድ ይፋ መደረጉ ይታወሳል። መርሃ ግብሩ በቀጣዮቹ 3 ዓመታት አምስት ሚሊዮን ኢትዮጵያውያንን በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ፣ ዳታ ሳይንስ እና አርቲፊሻል ኢንቴሊጀንስ መሰረታዊ መሠረታዊ የዲጂታል ክህሎቶች እንዲጨበጡ የሚያስችል ነው። የኢኖቬሽንና ቴክኖሎጂ ሚኒስቴር ዴታ ይሽሩን አለማየሁ ለኢዜአ እንደተናገሩትም ዲጂታል ኢትዮጵያ ለመገንባት በመሠረተ ልማት አስቻይ ስርዓት ከመዘርጋት በተጨማሪ የዲጂታል ክህሎት ያለው ማህበረሰብ አስፈላጊ ነው። ስልጠናው የተከታተሉ የመንግስት ሰራተኞች ለስራቸው ውጤታማነት እገዛ እያደረገላቸው መሆኑን ጠቁመዋል። አዲስ የስራ እድል መፍጠር የቻሉ እንዳሉም ተናግሯል። በተጨማሪም የዲጂታል ክህሎትን በማሳደግ በዘርፉ ተጨማሪ የሀገር ውስጥና የውጭ ኢንቨስትመንት እንዲመጣም ያደርጋል ብለዋል። በመርሃ ግብሩ የሚሰጠው ስልጠና ከዲጂታል ክህሎት በተጨማሪ እውቀትን መሰረት ያደረገና ምክንያታዊ ውሳኔዎችን መስጠት የሚያስችሉ ክህሎቶችን ማግኘት የሚቻልበት እንደሆነም ተናግሯል። ስልጠናው የተከታተሉ ወጣቶች በበኩላቸው ያገኙት ክህሎት ተወዳዳሪ የሚያደርጋቸውና ለስራቸው ተጨማሪ ክህሎትና እውቀት ያስጨበጣቸው መሆኑን ገልጿል። ከሰልጣኞቹ መካከል ወጣት ዲቦራ የኔ ሰው እንዳለችው ስልጠናው በነፃ የሚሰጥና ተወዳዳሪነትን የሚያሳደግ በመሆኑ ሁሉም እድሉን መጠቀም አለበት ብላለች። ሌላኛዋ አስተያየት ሰጪ ጽዮን ዘለቀ በበኩሏ ስልጠናው ሳቢ በሆነ መልኩ የሚሰጥና ተጨማሪ የስራ እድልን ለማግኘትና ለመፍጠር የሚያስችል መሆኑን ገልጻለች። ክብራትና ክብራን ተመልካቾች ከሐረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርሱ የነበሩት የዕለቱ የአማርኛ ስርጭት የዜና ወጃዎቻችን እዚህ ላይ ይጠናቀቃሉ። ከመላው የስርጭት ባለሙያዎች ጋር ሲሳይ ዘሪሁን ወሬዎቹን መራሁን ክብረት ይስጠልኝ።